ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎች ወደ እናንተ ሊደርስ ነው። አብሮነታችሁ አይለየን። በአሁን የአጫጭር እግር ኳሳዊ መረጃዎች ወደ እናንተ በቅድሚያ የምናመጣው ባለደማቅ ታሪኩን አሰልጣኝ ገብረ መድኅን ኃይሌን ነው። በኢትዮጵያ እግር ኳስ ሊጠናቀቁ በጣት የሚቆጠሩ ቀናቶች የቀሩት የኢትዮጵያ ፕሪምየር ሊግ ሻምፒዮናውን አሳውቋል። በዚህም ኢትዮጵያ መድን የ2017 የውድድር ዓመት የሊጉ አሸናፊ መሆኑን አረጋግጧል። መድን ሻምፒዮን መሆኑን ያረጋገጠው ሰኞ ረፋድ በደረጃ ሁለተኛ ላይ የተቀመጠው ኢትዮጵያ ቡና ከመቀሌ ሰባ እንደርታ ጋር ያደረገውን ጨዋታ በአቻ ውጤት ማጠናቀቁን ተከትሎ ነው። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ገብረ መድህን ኃይሌ ከጅማ አባጅፋር ከመቀለ ሰባ እንደርታ እንዲሁም ከኢትዮጵያ መድን ጋር ሶስተኛ የኢትዮጵያ ፕሪምየር ሊግ ዋንጫቸውን ያሳኩ የመጀመሪያው ኢትዮጵያዊ አሰልጣኝ ለመሆን በቅተዋል። ኢትዮጵያ መድን የኢትዮጵያ ፕሪምየር ሊግ ማሸነፉ ተከትሎ በቀጣይ ኢትዮጵያን በመወከል በአፍሪካ ቻምፒየንስ ሊግ ውድድር የሚሳተፍ ይሆናል። አሁን ወደ አውሮፓ የዝውውር መረጃዎቻችን እናልፋለን። የእንግሊዝ ፕሪሚየር ሊግ የመጀመሪያው ጥቁር ዳኛ ከዚህ ዓለም በሞት ተለይተዋል። የእንግሊዝ ፕሪሚየር ሊግን በዳኝነት ለመጀመሪያ ጊዜ የመሩት ኦሪያ ሬኒ በ65 ዓመታቸው ከዚህ ዓለም በሞት እንደተለዩ ተሰምቷል። የጥቁር ዳኞች ፈርቀዳጅ የሚባሉት ሬኒ በእንግሊዝ እንደ አውሮፓውያን አቆጣጠር ከ1997 እስከ 2008 ድረስ ከ300 በላይ ጨዋታዎችን በመሀል ዳኝነት መርተዋል። እንዲሁም 175 ያህል የእንግሊዝ ፕሪሚየር ሊግ ጨዋታዎችን አጫውተዋል። በሊጉ የመጀመሪያ ጥቁር ዳኛ በመሆን ታሪክ የሰሩት ኦሪያ ሬኒ በዘርና በመድሎ ሲደረጉ የነበሩትን እንቅፋቶች እንደታገሉ ይነገርላቸዋል። በጃማይካ የተወለዱትና በልጅነታቸው ወደ ሼፊልድ ሄደው ያደጉት ሬኒ ከቅርብ ዓመታት ወዲህ ባጋጠማቸው ከወገበታችን መም ሲሰቃዩ ሰንብተው በ65 ዓመታቸው ሕይወታቸው ሊያልፍ ችሏል። እንደ አውሮፓውያን አቆጣጠር በ1979 በደርቢ ካውንቲና በዌምበልደን መካከል የተደረገው የሊግ ጨዋታ ለመጀመሪያ ጊዜ በመሃል ዳኝነት የመሩትም እኚሁ ዳኛ ናቸው። እንደ ቢቢሲ ዘገባ የቀድሞው የኖቲንግሃም ፎረስት የሊቨርፑልና የአስቶን ቪላ ጥቂ ስታን ኮሊሞር የሬኒ መሞትን በመስማቴ እጅግ በጣም አዝኛ ያለው ሲል ተናግሯል። ኡሪያ ሬኒ በቢዝነስ አድሚኒስትሬሽን እና ሕግ ሁለተኛ ዲግሪያቸውን ያገኙ ሲሆን በ2023 በሼፊልድ ሃላም ዩኒቨርሲቲ ደግሞ ለስፖርት ላበረከቱት የላቀ አስተዋጽኦ የክብር ዶክትሬት ተሰጥቷቸው ነበር። ማንቸስተር ሲቲ የሁለት ተጫዋቾችን ዝውውር አጠናቋል። ማንቸስተር ሲቲ የሁለት ተጫዋቾችን ዝውውር ማጠናቀቁን አስታውቋል። ሲቲ ኔዘርላንዳዊውን አማካኝ ቲያኒ ሬንደርሰን እንዲሁም የግራ መስመር ተከላካዩ ራያን ኑሪን ኮልቭስ ማስፈረሙን ያስታወቀው ሲቲ ኔዘርላንዳዊውን አማካኝ ቲያኒ ሬንደርሰን ከኤሲ ሚላን በይፋ አስፈርሞታል። ተጫዋቹ ክለባቸውን ማጠናከር ለሚፈልጉት አሰልጣኝ ፔፕ ጋርዲዮላ በስምንት ቁጥር ቦታ ሁነኛ ምትክ ሆኖ ያገለግላል ተብሏል። ከእርሱ በተጨማሪ የግራ መስመር ተከላካይ ራያን አይት ኑሪን ኮልቭስ ማስፈረሙን ሲቲ አስታውቋል። ክለቡ የሊዮኑን ተጫዋች ራያን ቼርኪንን ለማስፈረምም ቀደም ብሎ የተስማማ ሲሆን በዛሬው ዕለት የሕክምና ምርመራውን ካደረገ በኋላ የአምስት ዓመት ኮንትራት ፈርሟል። ለዝውውሩም 35 ሚሊዮን ዩሮ የሚከፍል ሲሆን በተጫዋቹ አቋም እየታየ የሚጨምር ውልን ያካተተ ነው። ማንቸስተር ሲቲን የተቀላቀለው አልጄሪያዊ ተጫዋች ራያን አይት ኑሪ ህልሙ እውን እንደሆነለት ከፊርማ በኋላ ተናግሯል። ለሲቲ የመጫወት እድል ማግኘት የህልሙ እውን መሆን ነው ያለው ተጫዋቹ ከማንቸስተር ሲቲ በተቃራኒ ሳይሆን ለእነሱ በመጫወቴ ደስተኛ ነኝ ብሏል። አክሎም የማንቸስተር ሲቲን ጥያቄ መቀበል ለየትኛውም ተጫዋች ቀላል ውሳኔ ነው በማለት ተናግሯል። ሪያድ ማህሬዝን ስለ ማንቸስተር ሲቲ አነጋግሬዋለሁ። ለክለቡ ያለኝን ሁሉ እንዲሰጥ ጠይቆኛል። የሱ መንገድ መከተል እፈልጋለሁ ነው ያለው። አሁን ደግሞ የወንድሙን ፈለግ የተከተለውን ጆቤ ቤሊንግሃምን እናያለን። የወንድሙን ፈለግ የተከተለው ጆቤ ቤሊንግሃም ዶርትመንድን መርጠዋል። ሰንደርላንድ ዳግም ወደ እንግሊዝ ፕሪምየር ሊግ እንዲመለስ ትልቅ አስተዋጽኦ ማበርከት የቻለው የጁድ ቤሊንግሃም ታናሽ ወንድም ጆቤ ቤሊንግሃም የወንድሙን ፈለግ በመከተል ቦሩሲያ ዶርትመንድን ለመቀላቀል ተስማምቷል። በቅርብ ዓመታት ውስጥ የእግር ኳስ እድገታቸው ከፍ እያለ ከመጣ ተጫዋቾች መካከል የጁድ ቤሊንግሃም ታናሽ ወንድም የሆነው የ19 ዓመቱ ጆቤ ቤሊንግሃም አንዱ እንደሆነ ይታወቃል። በተጠናቀቀ የውድድር ዓመት በሻምፒዮን በሻምፒዮንሺፑ ከሰንደርላንድ ጋር ማሳለፍ የቻለው ጆቤ ቤልንግሃም ጥሩ የሚባለው ውድድር ዓመትን ማሳለፍ የቻለ ሲሆን ክለቡ ደጋግም ወደ እንግሊዝ ፕሪምየር ሊግ እንዲመለስ የራሱን ትልቅ ድርሻ ተወጥቷል። አማካዩ በያዝነው የውድድር ዓመት ያሳየው ብቃትን ተከትሎ በርካታ የቡንደስሊጋ ክለቦች ተጫዋቹን ለማስፈረም ፍላጎታቸውን ሲያሳዩ ሰንብተዋል። በተለይም አይንትራክት ፍራንክፈርት፣ አርቢ ላይብዚሽ እንዲሁም ቦርሲያ ዶርትመንድ ጆቤ ቤልንግሃምን ለማስፈረም ትልቅ ፍላጎት እንደነበራቸው ይታወቃል። ሆኖም ጆቤ ቤሊንጋም የታላቅ ወንድሙን ፈለግ በመከተል ለቦርሲያ ዶርትመንት ፊርማውን ለማኖር መወሰኑ ተዘግቧል። ቢጫና ጥቁር ለባሾቹ ለዝውውሩ 31 ሚሊዮን ፓውንድ የሚጠጋ የዝውውር ወጪ እንደሚያደርጉ ሲገለጽ፣ ይህም በክለቡ የዝውውር ታሪክ ከኦስማን ደንበሌ በመቀጠል በመከተል ክብረ ወሰን ሆኖ ይመዘግባል። ከበርኒንግሃም ሲቲ አካዳሚ የተገኘው ጆ ቤሊንግሃም በአውሮፓ መድረክ ተሳታፊ የሆነው ቦሩሲያ ዶርትመንድን ለመቀላቀል መወሰኑ ለቀጣይ እግር ኳስ ሕይወቱ ትልቅ መንገድ ሊከፍትለት እንደሚችል ይጠበቃል። ወደ ጣሊያን እንሄዳለን። ኢንተር ሚላን በይፋ አሰልጣኝ ሾሟል። ከአሰልጣኝ ሲሞን ኢንዛጊ ጋር የተለያየው ኢንተር ሚላን አዲስ አሰልጣኝ በኃላፊነት መሾሙን ይፋ አድርጓል። ኢንተር ሚላን አሰልጣኝ ክርስቲያን ኪቩን ከፓርማ በመውሰድ ነው በኃላፊነት የሾመው። የቀድሞ የኢንተር ሚላን ተከላካይ ክርስቲያን ኪቡ የቀድሞ ክለባቸው ለሁለት ዓመታት በአሰልጣኝነት ለማገልገል ፊርማቸውን አኑረዋል። ሩማንያዊው አሰልጣኝ ክርስቲያን ኪቡ በኢንተር ሚላን ከተጫዋችነት ባለፈ የክለቡን ወጣት ቡድን በአሰልጣኝነት መርተው ያውቃሉ። ክርስቲያን ኪቡ በኢንተር ሚላን ቤት በፓርማ ያገኙ የነበረውን ደሞዝ ከፍ ብሎ በዓመት 2.5 ሚሊዮን ዩሮ እንደሚያገኙም ተመልክቷል። ቶተንሃም ቶተንሃም አሰልጣኝ ለመቅጠር ተቃርቧል። የሰሜን ለንደኑ ክለብ ቶተንሃም ሆትስፐር አዲስ አሰልጣኝ ለመቅጠር መቃረቡን ስካይ ስፖርት ዘግቧል። ከቀናት በፊት አንጅ ፖስቴ ክግሉን ያሰናበተው ቶተንሃም የብሬንትፎርዱን አሰልጣኝ ቶማስ ፍራንክን ለመቅጠር ነው የተቃረበው። ቶተንሃም ከዴንማርክ ሀያ አሰልጣኝ ጋር ሙሉ ለሙሉ ከስምምነት ላይ መድረሱም ተመልክቷል። ከብሬንትፎርድ ጋር የሚያደርገው ድርድር ግን አልተቋጨም። ቶማስ ፍራንክ በብሬንትፎርድ ውል ስላላቸው ቶተናም ማካካሻ ገንዘብ ከፍሎ የመውሰድ ግዴታ አለበት። ክለቡ ለ51 ዓመቱ አሰልጣኝ እና አብሯቸው ለሚመጡ የአሰልጣኝ ቡድን አባላት እስከ 10 ሚሊዮን ፓውንድ ይከፍላል ተብሏል። የሁለቱ ክለቦች ድርድር በጥቂት ቀናት ውስጥ ተጠናቆ ቶማስ ፍራንክ በይፋ የቶተናም አሰልጣኝ መሆናቸው አይቀርም ሲል የዘገበው ስካይ ስፖርት ነው። አትሌቲኮ ማድሪድ። አትሌቲኮ ማድሪድ ክሌመንት ሌንግሌን በነጻ አስፈርመዋል። ፈረንሳዊ የተከላካይ መስመር ተጫዋች ክሌመንት ሌንግሌ በባርሴሎና የነበረውን ውል አቋርጦ በውሰት ለተጫወተበት አትሌቲኮ ማድሪድ ፈርመዋል። ተጫዋቹ እስከ ሰኔ 2028 ድረስ የሚያቀየውን የሶስት ዓመት ውል መፈረሙን ክለቡ ይፋ አድርጓል። ሌንግሌት በውድድር ዘመኑ ለአትሌቲኮ ማድሪድ በ23 ጨዋታዎች ሁለት ግቦችን ማስቆጠሩ ታውቃል። ውድ የፉትቦል ማዕድ ተከታዮች በአጫጭር እግር ኳሳዊ ጉዳዮች ወደ እናንተ የደረስንበት መጠናቀር ይህን ይመስላል። ከሌሎች ዝግጅቶች ጋር አብራችሁን ቆዩ። ሰላም።